የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። የልማት ተነሺዎች ከንቲባውን ወቀሱም። በኢትዮጵያ የኮንትሮባንድ ንግድ ሕጋዊ ሊደረግ መሆኑ ተሰማም። የታክሲ ተራ አስከባሪዎች ግብር እንዲከፍሉ ተወሰነም። መንግሥት ከጀርመን የሚባረሩ 4000 ኢትዮጵያውያን ስደተኞችን ለመቀበል ተስማማ። ጅቡቲ ኢትዮጵያውያን ለማባረር የወሰነችውን ውሳኔ አጸናች።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 የጀርመን መንግስት በሀገሪቱ የሚገኙ ህገወጥ ስደተኞችን በግዴታ ማስወጣት መጀመሩን ተከትሎ የኢትዮጵያ መንግስት በጀርመን ሀገር የሚገኙ ኢትዮጵያውያን ስደተኞችን መቀበል መጀመሩ ታውቋል። መንግስት ሊቀበላቸው የተዘጋጀውን መጀመሪያዎቹን መቶ አስር ሰዎች ዝርዝር ለጀርመን መንግስት አሳውቋል። የውጭ ጉዳይ ሚኒስቴር አጣሪ ቡድን ባደረገው ፍተሻ ከእነዚህ 110 ሰዎች ውስጥ 87 ኢትዮጵያውያን እንደሆኑ እንዳረጋገጠ 21 ኢትዮጵያውያን እንዳልሆኑ እንደተናገሩና ሁለቱ ለመናገር ፈቃደኛ እንዳልሆኑ ተጠቅሷል። የመጀመሪያዎቹ 29 ኢትዮጵያውያን ስደተኞች ደግሞ በፍራንክፈርት አየር ማረፊያ በኩል በግዴታ የዛሬ ወር ገደማ ወደ ሀገራቸው እንዲመለሱ ተደርገዋል ተብሏል። የኢትዮጵያ መንግስት ከአውሮፓ ህብረት ተጥሎበት የነበረውን የቪዛ ገደብ፣ የእርዳታና ብድር ክልከላ ተከትሎ ችግር ውስጥ ገብቶ እንደነበር ይታወቃል። አሁን ስምምነት ላይ ተደርሷል። በስምምነቱም በአውሮፓ የሚገኙ ዜጎችን መቀበል የሚል ነው ያሉት ጉዳዩን የሚያውቁ አንድ የመረጃ ምንጭ ናቸው ሲል መሰረት ሚዲያ ዘግቧል። ከጀርመን ብቻ ከአራት ሺ በላይ ኢትዮጵያውያንን ለመቀበል ከጀርመን መንግስት ጋር ስምምነት ላይ እንደተደረሰ የጠቆሙት ምንጫችን በሚቀጥሉት ቀናት ተጭነው ወደ ሀገር ቤት ሊላኩ የተዘጋጁ 24 ኢትዮጵያውያን እንዳሉም ተጠቁሟል። አንዳንድ ሀገራት ከአውሮፓና ሰሜን አሜሪካ ተገደው እየተባረሩ ያሉ ዜጎቻቸውን እንደሚቀበሉ እያሳወቁ ሲገኝ አንዳንድ ሀገራት ደግሞ መቀበል ጀምረዋል። የታክሲ ተራ አስከባሪዎች ግብር እንዲከፍሉ ተወሰነም። የአዲስ አበባ ከተማ አስተዳደር የታክሲ ተራ አስከባሪ ማህበራት ከገቢያቸው 20 በመቶውን ለመንግስት እንዲሰጡ የሚያስገድድ ደንብ አጽድቋል። ደንቡ ማህበራቱ ዝግና መደበኛ የባንክ አካውንት እንዲከፍቱና ከሁለት ዓመት በኋላ ወደ ሌላ የስራ ዘርፍ እንዲሸጋገሩ ግዴታ ይጥላል። የተርሚናል አገልግሎት አሰራርና ቁጥጥር የተሰኘው ደንብ ኢንተርፕራይዝ በማለት የሰየማቸው ማህበራት የሚደራጁት በከተማዋ የስራና ክህሎት ቢሮ መስፈርት መሆኑን ታውቋል። ኢንተርፕራይዞቹ 30 በመቶ የግዴታ ቁጠባ መቆጠብ፣ 50 በመቶን በተንቀሳቃሽ የባንክ ሂሳብ ማስቀመጥና የአንድ ዓመት ውል መፈረም እንዳለባቸውም ይደነግጋል። መንግስት የታክስ አድማሱን እያሰፋና ማህበረሰቡ ላይ የግብር ጫና እየፈጠረ ነው የሚሉ ትችቶች እየተሰሙ መሆኑም ይደመጣል። በኢትዮጵያ የኮንትሮባንድ ንግድ ሕጋዊ ሊደረግ መሆኑ ተሰማም። በኢትዮጵያና በኬንያ ድንበር ላይ በምትገኘው የሞያሌ ከተማ ኮንትሮባንድ መነገድ ሕጋዊ ሊደረግ መሆኑ ተሰምቷል። ለዚህም ኢትዮጵያና ኬንያ በሞያሌ ድንበር የንግድ ልውውጥን በ1000 ዶላር ጣሪያ ለመጀመር ተስማምተዋል። ኢትዮጵያና ኬንያም ለሁለት ዓመታት በዘለቀ ድርድር በአፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ የሁለትዮሽ የንግድ ልውውጥን ለማቀላጠፍ የሚያስችል የመግባቢያ ስምምነት ተፈራርመዋል። በዚህም መሰረት በሞያሌ ድንበር ላይ ለሚደረጉ የሸቀጦች ንግድ የመጀመሪያ ጣሪያ 1 ሺህ የአሜሪካ ዶላር እንዲሆን ተወስኗል። በሞምባሳ የተጠናቀቀው ይህ ስምምነት የንግድ ሂደቶችን ለማቅለል የድንበር ማህበረሰቦችን የኢኮኖሚ እንቅስቃሴ ለማሳደግ ያለመ ነው። በስምምነቱ የኢትዮጵያ የድንበር ንግድ ዞን ከሞያሌ 50 ኪሎሜትር፣ እንዲሁም የኬንያ ደግሞ በ100 ኪሎሜትር ርቀት ላይ የሚወሰን ሲሆን ነጋዴዎችን በጋራ በተስማሙበት የምርት ዝርዝር መሰረት እስከ 1 ሺ አሜሪካ ዶላር የሚደርስ የንግድ ልውውጥ በወር እስከ አራት ጊዜ ድረስ ማካሄድ ይችላሉ ተብሏል። ይህ ስምምነት የንግድ ዋጋ ጣሪያዎችን፣ የጉዞ ድግግሞሽን እና የድንበር ንግድ ዞኖችን የመሳሰሉ ጉዳዮችን በመዳሰስ ለሁለት ዓመታት በዘለቀ ድርድር የተገኘ ውጤት ነው። በኬንያና ኢትዮጵያ መካከል ያለውን የንግድ ግንኙነት ጠቀሜታ የሚያሳዩ የቅርብ ጊዜ መረጃዎች እንደሚያመላክቱት እንደ አውሮፓውያን አቆጣጠር በ2023 ኢትዮጵያ በምስራቅ አፍሪካ ለኬንያ ትልቁ የኤክስፖርት መዳረሻ ነበረች። ኬንያ ወደ ኢትዮጵያ በላከቻቸው ሸቀጦች 86.2 ሚሊዮን ዶላር ገቢ ያገኘች ሲሆን ከኢትዮጵያ ወደ ኬንያ የገቡት ምርቶች በዋናነት ቡና፣ ሻይ፣ ሕይወት ያላቸው እንስሳት እና የዘይት ዕህሎች ሲሆኑ መጠናቸው 36.7 ሚሊዮን የአሜሪካ ዶላር መድረሱ ይታወቃል። የልማት ተነሺዎች ከንቲባውን ወቀሱ። የድሬዳዋ ከተማ አስተዳደር መሬት ልማትና ማኔጅመንት ቢሮ የልማት ተነሺ ፋይሎችን ማዘግየቱ እንዳሳሰባቸው የገለጹ ነዋሪዎች የፋይሎቹ ባለቤቶችና ህጋዊ ወኪሎች ምላሽ ማግኘት እንዳልቻሉ ተናግረዋል። ለድሬዳዋ ከንቲባ ቅሬታቸውን ለማቅረብ ቢሞክሩም ፈጽሞ እንደማይቻልና የከንቲባው የአገልግሎት ቀን በግልጽ እንደማይታወቅም ጭምር አስረድተዋል። የድሬዳዋ አስተዳደር መሬት ልማትና ማኔጅመንት ቢሮ ሲያስተናግዳቸው የነበረውን የልማት ተነሽ ፋይሎች ለሁለት ዓመታት በማገድ ያስተዳደሩ የካቢኔ አባላት ቤተሰቦችና ዘመዶች ግን እየተስተናገዱ ነው በማለት ተናግረዋል። ህጋዊ ወኪልና የፋይል ባለቤቶች ሲጠየቁ ግን ታግዷል ይባላሉ፣ ከንቲባው ነው ያገደው፣ ምንም ማድረግ አንችልም እያሉ መልስ ይሰጣሉ ብለው ቃላቸውን የሰጡ እነዚህ በርከት ያሉ ነዋሪዎች አብዛኛው የልማት ተነሽ ህጋዊ ፋይሉ ባለቤቶችና ወኪሎች አቤቱታ የሚያቀርቡበት ቦታ አጥተው እየተንከራተቱ እንዳሉ ተናግረዋል። ለድሬዳዋ ከተማ አስተዳደር ከንቲባ አቶ ከድር ጆሃር አቤቱታ ለማቅረብ ብንሞክርም በተደጋጋሚ ፈጽሞ ማግኘት እንደማይቻልና በግልጽ የተቀመጠ የአገልግሎት ቀን ከንቲባው እንደሌለው ተነግሮናል፣ ብለው የተናገሩት ነዋሪዎች ከንቲባው በአጋጣሚ ቢሮ ቢገኙና ለማናገር ቢሞክሩ እንኳን የድሬዳዋ ከተማ አድማ በታኝ ፖሊሶች ተገልጋዮችን እየደበደቡ እንደሚመልሱ ጠቁመዋል። ከንቲባውን ሊያገኙ የሚችሉት ሰዎች ጥቂት ባለሀብቶችና የገጽታ ግንባታ ላይ ያሉ የሶሻል ሚዲያና የሚዲያ ሰዎች ብቻ ናቸው ብለዋል። በርካታ መፈታት ያለባቸው ጉዳዮች እንዳሉ የሚጠቅሱት ነዋሪዎቹ የልማት ተነሺዎቹ የምትክ መሬት ጉዳይ አስቸኳይ መፍትሔ እንደሚፈልግ፣ እንዲሁም በአጠቃላይ የድሬዳዋ ሕብረተሰብ የተለያዩ ቅሬታውን ማቅረብ ስላልቻለ የከንቲባው የአገልግሎት ቀን በግልጽ ማወቅ እንፈልጋለን በማለት ተናግረዋል። ጅቡቲ ኢትዮጵያውያንን ለማባረር የወሰነችውን ውሳኔ አጸናች። ጅቡቲ የመኖሪያ ፍቃድ ለሌላቸው ኢትዮጵያውያን ከሀገር መውጫ ጊዜ ገደቡን እንደማታራዝም ገልጻለች። በጅቡቲ የኢትዮጵያ ኤምባሲ የጅቡቲ መንግስት በሀገሪቱ የሚኖሩና ህጋዊ የመኖሪያ ፈቃድ የሌላቸው ዜጎች ወደ ሀገራቸው እንዲመለሱ ማስታወቁን ተከትሎ ማሻሻያ እንዲደረግ ከጅቡቲ ሀገር ውስጥ ጉዳይ ሚኒስትር ኃላፊዎች ጋር የተደረገው ውይይት አለመሳካቱን አስታውቋል። የጅቡቲ መንግስት ህጋዊ የመኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎች ከመጋቢት 25 2017 ዓ.ም እስከ ሚያዝያ 24 2017 ዓ.ም ባለው በፈቃደኝነት ወደ ሀገራቸው እንዲመለሱ ይህንን የማይተገብሩ ደግሞ በፖሊስ ኃይል ወደ መጡበት ሀገር እንዲመለሱ የሚደረግ መሆኑን አሳውቆ ነበር። በነበረው ውይይት የተለያዩ ጉዳዮችን በማንሳት ኢትዮጵያውያንን ወደ ሀገራቸው የመመለሻው ቀን ቢያንስ በሶስት ወር እንዲራዘም ጥያቄ መቅረቡን ኤምባሲው ገልጿል። የጅቡቲ መንግስት ግን የተያዘው እቅድ የሚሻሻልበትና በልዩ ሁኔታ የሚታይ ሀገር እንደሌለ በግልጽ አስቀምጧል። በኢትዮጵያውያን ባለቤትነት የተያዙ የንግድ ድርጅቶችን በተመለከተም ባለቤቶቹ በጅቡቲ መኖር የሚያስችላቸው ህጋዊነታቸውን እስኪያረጋግጡ ድረስ ንብረታቸውን ባደራ ሰጥተው ሊሄዱ እንደሚችሉም ገልጿል ሞት ጠሪው እግር ኳስ ተጫዋች ጳጳሱን ገድሏቸዋል የእግር ኳስ ደጋፊዎች በፋሲካ ማግስት የርዕሰ ሊቃነ ጳጳሳት ፍራንሲስ ሞትን ከሰሙ በኋላ የአሮን ራምሴ እርግማን እንደተመለሰ እያሰቡ ይገኛሉ። የቀድሞ የአርሰናል የጁቬንቱስ ኖቲንጋም፣ እንዲሁም የዌልስ አምበል አሮን ራምሴ ግብ ባስቆጠረ ሰሞን ከዚህ ቀደም ታዋቂ ዓለም አቀፍ አርቲስቶችና ታዋቂ ሰዎች በሞት ሲለዩ በተደጋጋሚ ታይቷል። ራምሴ ግብ ካገባም ታዋቂዎቹ ሕይወታቸው ሲያልፍ የራምሴ እርግማን ይባላል። ቫቲካን ጳጳሱ በ88 ዓመታቸው ከዚህ ዓለም በሞት መለየታቸውን ካስታወቀች በኋላ በኋላም በርካቶች ሀዘናቸውን ገልጸዋል። ርዕሰ ሊቃነ ጳጳሳት ፍራንሲስ ለተወሰነ ጊዜ በጠና ታመው የነበሩ ቢሆንም ወደ ቤታቸው ከተመለሱ በኋላ ግን ዛሬ ረፋዱን አርፈዋል። ታዲያ የጳጳሱ ሞት የተሰማው የቀድሞ የአርሰናል ተጫዋች ራምሴ የካርዲፍ ሲቲ ጊዜያዊ አሰልጣኝ ሆኖ ከተሾመ ከሁለት ቀናት በኋላ ነው። በርካቶችም የራምሴ እርግማን ነው ጳጳሱን ወደ ሞት የወሰደው እያሉ መሆኑን ነው። ዳጉ ጆርናል ስፖርት በተለይም ከጣሊያን ከሚወጡ መረጃዎች መመልከት ይቻለው የ34 ዓመቱ ተጫዋች በእግር ኳስ ህይወቱ 79 የክለብ ግቦችን እንዲሁም 21 ጎሎችን ለዌልስ ያስቆጠረ ሲሆን ከእነዚህም ውስጥ 25 ጎሎችን ካስቆጠረ በኋላ በነበሩት ቀናት ውስጥ ቢያንስ አንድ ዓለም አቀፍ ታዋቂ ሰው ከዚህ ዓለም በሞት ተለይቷል። ራምሴ ከዚህ ቀደም እሱ ግብ ካስቆጠረ በኋላ ኦሳማ ቢንላደንን ጨምሮ 25 ታዋቂ ሰዎች ህይወታቸው አልፏል። የእግር ኳስ ዘመኑ እያበቃ ያለው ራምሴ አሁን ደግሞ አሰልጣኝ በሆነ ማግስት የታዋቂ ሰው ህይወት ማለፍ ሊጀምር ይሆን?